የአምስት አመት ልጄ ዋስ ሆኖኝ ያውቃል ነው ፍርድ ቤት ነው ጣቢያ ነው ጣቢያ የአምስት አመት ልጅሽ? የአምስት አመት የስንት ብር ዋስ ነው? ዝም ብሎ ብር፣ የመታወቂያ ዋስ ነው። የመታወቂያ ነው? መታወቂያ ወይስ ባለ መታወቂያ? አይ መታወቂያ ምናምን አልነገርኩትም። ጥያቄ አለ። የአምስት አመት ልጅ ዋስ ሆኖ ያቃል? በኢትዮጵያ ሕግ መሰረት እድሜው ከ18 አመት በታች የሆነ ሰው ዋስ መሆን አይችልም። አሁን እንደኔ አይነቱ ወ ምን ዋስ ልሆን አልችልም፣ ያምስቱ ይቻላል። ጥፋቱ ምን ነበረ? ጥፋቱን ጥፋቱ ለምን እናገራለሁ? ጥፋቱ ነው ልጅ። አይ ዋናው ማስፈታቱ ነው፣ ፍታ መገኘቷ ነው። በቃ ወንድ ነው። እንደው በደምብ በቅጡ እንኳን ማውራትና ማስረዳት አይችልም። ማንበብና መጻፍም እንኳን ገና መጀመሩ ይመስለኛል። ራሱ ለምን ያለቅሳል? ንድሮ ልጅ ከባድ ነው። ምንም ዋስ ህግ የሚጠይቅ ጉዳይ ነው። ህግ ደግሞ በነገራችን ላይ እንደዚህ አይነት ወንጀል ወይንም ደግሞ እንደዚህ አይነት ጉዳይ ከባድም ቀላልም በአጋጣሚም መግባት፣ ስለዚህ ዋስ አያስፈልገውም ማለት ሲችሉ የአምስት አመት ልጅ ምን ያውቃልና ነው።